አንዳንድ ጊዜ ክርስቲያኖች፣ ቅዱሳን ሙሉ ለሙሉ ራሳችንን ለእግዚአብሔር መስጠት ይከብደናል። የሚከብደን ደግሞ በራሳችን ሀሳብ ውስጥ ሆነን ነው። ይሄ ውሃ ወንዝ ነው፣ ወንዝ ነው። ወንዝ ደግሞ የሚወስድ ነው። አይደለም አይደለም? እና አንዳንዴ በቃ እንደ ለቅቄ በቃ ይውሰደኝ ወይስ ምናምን እንላለን። እና አንድ እግራችን እዚህ አንድ እግራችን እዚያ፣ ትንሽ ነከር እንደው። ዛሬ ግን በኢየሱስ ስም ታምኖ መሰማራት ይሆናል። አሜን፣ ሃሌሉያ። ሙሉ ለሙሉ ታምነ ወንዙ ውስጥ ትገባል። ሃሌሉያ ፈቀቅ እንላለን። አሜን! እስቲ ፈቀቅ እላለሁ በሎኝ። በኢየሱስ ስም ፈቀቅ ማለት ይሁንላችሁ። በኢየሱስ ስም ይሆንልን። አሜን። ወገኖቼ በጌታ እንድንታመን ያስፈልገናል። ይህንን ወደፊት እግዚአብሔር ይርዳናል እንማራለን። ይህን ሀሳብ ሌላ ጊዜ አካፍላችኋለሁ። ነገር ግን ይሄ ወንዝ ወገኖቼ ሙሉ በሙሉ ታምነ እንድናሳፍርበት ይፈልጋል። አሜን። ስለዚህ ከሙከራ ህይወት ዛሬ ውጣ። አሜን። በደንብ ያዝ። ለቀቅ ካለ ህይወት ውጣ። ታምነ ግባበት። ሃሌሉያ! ክብር ለኢየሱስ ይሁን። በጌታ ነገር ውስጥ ጠልቆ መግባት ይሁንልን። ፈቀቅ ብሎ መግባት ይሁንልን። ወደ ጠልቅ የጌታ ኅብረት መግባት ይሁንልን። ወደ ጠለቀ የጸሎት ልምምድ መግባት ይሁንልን። ወደ ጠለቀ የጸጋ ልምምድ መግባት ይሁንልን። አሜን ይሁንልን። አሜን። ዛሬ መፈታት ይሆናል። ዛሬ መለወጥ ይሆናል። ጠላት ባስቀመጣችሁ ስፍራ አትቀመጡ። ዛሬ ልፍ ትላላችሁ። ዛሬ እግዚአብሔር ልፍ ያደርገናል። በሚዲያ ለምትከታተሉ እልፍ ማለት ይሆናል። መንፈስ ቅዱስ ወደ እናንተ ይመጣል። ከተያስክበት እልፍ ብለ መሄድ ይሆንልሃል። ፈቀቅ ማለት ይሆንልሻል። በኢየሱስ ስም ይሆንላችኋል። ሃሌሉያ። ዮሐንስ ይህንን ራእይ አይቶታል። ምዕራፍ 22 ላይ ራእየ ዮሐንስ ቁጥር 1 በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ ይላል። ይሰማል። በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ በወንዙም ወዲያና ወዲ በየወሩ እያፈራ አስራ ሁለት ፍሬ የሚሰጥ የህይወት ዛፍ ነበር። የዛፉም ቅጠሎች ለህዝቡ መፈወሻ ነበሩ ይላል። ክብር ለጌታ ይሁን፣ አሜን። ሶ መንፈስ ቅዱስ ወገኖቼ፣ እግዚአብሔር አብ የሰጠን ተስፋ ነው። እግዚአብሔር አብ የሰጠን ተስፋ ነው። ከዙፋኑ የሚወጣ ሃሌሉያ፣ ከእግዚአብሔርና ከበጉ ዙፋን ከእግዚአብሔርና ከበጉ ምን ዙፋን። መንፈስ ቅዱስ የአብ ተስፋ ነው። የአብ መንፈስ ነው፣ የወልድ መንፈስ ነው፣ የኢየሱስ መንፈስ ይለዋል። ሶ መንፈስ ቅዱስ ከአብና ከወልድ የሚወጣ ነው። የሕይወትዋ ወንዝ አሜን። የሕይወትዋ ወንዝ በሉስቴ አሜን መዝሙር አርባ ስድስት ቁጥር አራት ላይ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ይላል። አሜን የእግዚአብሔርን ከተማ ደስ የሚያሰኙ ምሳሌ ናቸው የወንዝ ፈሳሾች። አሜን ወንዝ ደስ ያሰኛል አይደለም። ወንዝ ደስ እኮ ያሰኛል። እቋሪ ውሃ ነው ደስ የማያሰኘው ስታግናንት የሆነ ውሃ ጥሩ አይደለ፣ አይደለ፣ ለአካባቢ ጥሩ አይደለ፣ ለጤና ጥሩ አይደለ፣ አይጠጣ፣ በጠጣው ይገለሃል። ደግሞም ኢኮሲስተሙን፣ ኢንቫይሮንመንቱን አካባቢውን ያበላሻል አይደለ፣ ያበላሻል። እቋሪ ውሃ ፖሉዥን ያመጣል፣ ብከላ ይበክላል፣ አካባቢ የበሽታ መፈልፈያ ነው። እቋሪ ውሃ ባክቴሪያን፣ ፈንገስን የሚያራባ ነው። በወንዝ ግን ህይወት አለ። ሀሌሉያ! ለምን ወንዝ ሁል ጊዜ አዲስ ነገር ነው የሚያመጣው። አሜን። አዲስ ነገር ነው የሚያመጣው፣ የለውጥ ምልክት ነው። ሃሌሉያ! ምንጩ ጋ ብትሄድ ንጹህ ውሃ ታገኛለህ። ብትጠጣው የሚያረካ ሃሌሉያ ብትታጠብበት ምንም በቃ ሰውነትን ሁሉ ተመችቶ ሊያነጻህ የሚችል ክብር ለኢየሱስ ይሆን፣ አሜን። ለአትክልት ቢሆን አትክልትን የሚያሳድግ አሜን፣ እና ህይወት ላለው ሁሉ የሚሆን አሳብ ይገባበት የሚኖርበት የሚራባበት፣ ክብር ለጌታ ዛሬ ከቋሪዋ ልፍ ማለት ይሆንልናል፣ አሜን፣ ይሆንልናል። እስቲ ጩሁና፣ ይሆን ፈቀቅበሉ የሚለውን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስሞን ነው ያለው። በሉቃስ ወንጌል ምዕራፍ አምስት ቁጥር አራት ላይ ትምህርቱን ከጨረሰ በኋላ ስሞንን ወደ ጥልቁ ፈቀቅ በል አለው፣ መረቦቻችሁን ለማጥመርጥ አሉ አለው። ስሞን ምን አለው? አቤቱ ሌሊቱን ሁሉ አደርን ስንደክ ምንም አልያዝንም፣ አለው። ነገር ግን በቃለ መረቦቹን እጥላለሁ እና ይህንን ብሎ እሺ ብሎ ጌታን ታዘው መረቡን ሲጥል መረቡ እስኪቀደድ ድረስ። ሃሌሉያ! ሌሊቱ ሙሉ ደክሞ ያልያዘውን በአንድ ቃል ሃሌሉያ፣ አሳው ሞላ። ሃሌሉያ! መረቡ እስኪቀደስ ድረስ ሞላ። ሃሌሉያ! የሚገርመኝ መረብ ይዘው ሲሄዱ ለአንድ ታንኳ አንድ መረብ ነው አለ ይዘው የሚሄዱት። ምክንያቱም ታንኳ የሚችለውን ያክል ነው መረቡን የሚይዘው፣ የሚይዘውን ያክል ነው የሚጭኑት። ነገር ግን ከአሳው ብዛት ከአሳው ብዛት፣ ክብር ለኢየሱስ ይሁን፣ ሁለት ታንኳ እስኪሞላ ድረስ ሃሌሉያ። ሁለቱን ታንኳ ሞሏቸው ይላል አሳ ብቻ ሆነ። ሃሌሉያ ክብር ለኢየሱስ ይሁን። በረከት ያለው በጌታ ቃል ውስጥ ሃሌሉያ፣ በዚህ ውሃ ውስጥ ነው። አሜን። ዛሬ ፈቀቅ በሉ ብዬ ስል የምናገረው ስለ መንፈስ ቅዱስ ውሃ ነው፣ ስለ ገሊላ ውሃ አይደለም። እቋሪ ውሃ መካንነት የመካንነት ምልክት ነው። ፍሬ የለውም። ሐዘን ነው ያለው። ተስፋ የለበትም። ፍሬያማነት የለም። ህይወት የለም። እቋሪ ውሃ ውስጥ ሞት ነው ያለው። የሞት መንደር ነው እቋሪ ውሃ። ዛሬ ፈቀቅ እንላለን። አሜን። ወደ ህይወት ውሃ ፈቀቅ እንላለን። ወደ ህይወትም ወንዝ ፈቀቅ እንላለን። እኛ ወጣቶች ሲቀልዱ ምሳ የጋራ ጊዜ ህብረት ስናደረግ ምሳ ስንበላ ቀይ ወጥ ምናምን ተሰርቶ በድስት ሲቀርብ አንድ የሚቀልዱት ቀልዳል እና ምን ይላሉ? ወደ ጥልቁ ፈቀቅ በል ይላሉ። ወደ ጥልቁ ፈቀቅ በል ማለት ከመረቁ አልፈ አጥንቱ ምናምን እና ወደ ጥልቁ ፈቀቅ በል ይላሉ። ስለዚህ የሆነ ነገር ቀርቶላቸዋል ማለት ነው። ዛሬ ለእናንተም ይቀርላቸዋል። ሀሌሉያ። ህይወት ከሌለው ምልልስ፣ እግዚአብሔር ከሌለበት ህይወት፣ እግዚአብሔር በረከቱን ካላስቀመጠበት ህይወት፣ ደግሞም ፍሬ አልባ ከሆነ ምልልስ ዛሬ ፈቀቅ እንላለን። አሜን። ፍቅቅ ማለት ይሆና እግዚአብሔር ከማይከብርበት ምልልስ ወገኖቼ፣ እግዚአብሔር ከማይታይበት ህይወት፣ እግዚአብሔር ከሌለበት ምልልስ የእግዚአብሔር ነገር የእግዚአብሔር ሽታ ከሌለበት፣ እግዚአብሔር ጠረኑን ካላስቀመጠበት፣ ቃሉ ከሌለበት ሃሌሉያ፣ ዛሬ መለየት ይሆናል። መለየት ይሆናል። ይሄ ወንዝ ከእግዚአብሔር ነው የሚፈልቀው። ይሄ ወንዝ ተስፋ ካልሆነ ሌላ ምንም ተስፋ የለም። ዘላለም እራሱ የሚወሰነው በዚህ ወንዝ ነው። የሰማች ነው። የዘላለም ህይወት የሚወሰነው በዚህ ወንዝ ነው። ይህ የህይወት ወንዝ ለህይወታችን፣ ደግሞም ለዘላለማችን እጅግ በጣም ወሳኝና አስፈላጊ ነው። አሳ ከውሃ ውስጥ ቢወጣ መኖር ይችላል? አይችልም። ስለዚህ ለእኛም መኖሪያችን እሱ ነው። አሜን። መደገፊያችን እሱ ነው። መቆሚያችን እሱ ነው። እሱ ነው። ሃሌሉያ። ዛሬ ጠላታችንን ጠላቶቻችንን የምንገጥምበትን ቁልፍ ነው የሰጠዋችሁ። ጠላትህን በራስ ኃይል አትግጠመው፣ በዚህ ኃይል ግጠመው በዚህ ኃይል። ሃሌሉያ! ዛሬ በጌታ በኢየሱስ የትኛውም ጠላት ያስቀመጠው ቆሻሻ ነገር በዚህ ወንዝ ይጠረጋል፣ በኢየሱስም ይጠረጋል። እስቲ ጩና ይጠረጋል በሎኝ፣ ይጠረጋል። ሃሌሉያ! ይሄ ወንዝ ብርቱ ነው። ሃሌሉያ! የማይጠርገው ቆሻሻ የለም፣ የማያጸዳው ቆሻሻ የለም፣ የማያስወግደው ቆሻሻ የለም። ሃሌሉያ ዛሬ በዚህ ወንዝ ታጥበን መውጣት ይሆንልናል። አሜን። መረስረስ ይሆንልናል። አሜን። ትፈልጉታላችሁ ወይ? ትሹታላችሁ ወይ? አሜን። እስቲ ንገሩ። እጃችሁን አንሱና ጌታ መንፈስ ቅዱስ ሆይ በሉት፣ እንፈልግሃለን። ያለ አንተ ሕይወት የለንም። አንተ ሕይወታችን ነ ታስፈልገናል። ካንተ ጋር ህብረት ወደምናደርግበት ወደ ጠለቀው ማንነት ወደ ጠለቀው ወንዝ ዛሬ ይዘህን ግባ። አሜን፣ በኢየሱስ ስም ይሆንልን። ሃሌሉያ። ፈቀቅ ማለት ይሁንልህ። በረከት ያለው እዛ ውስጥ ነው። ሰላም ያለው እዛ ውስጥ ነው። ድል ያለው እዚህ ወንዝ ውስጥ ነው። ፍሬያማነት ያለው እዚህ ወንዝ ውስጥ ነው። ደስታ ያለው እዚህ ወንዝ ውስጥ ነው። እረፍት ያለው እዚህ ወንዝ ውስጥ ነው። እቋሪ ውስጥ ምን ትሰራለህ? ዛሬ መውጣት ይሁንልህ። አሜን አሜን። ክብር ለኢየሱስ ይሆን። የአብ ተስፋ መንፈስ ቅዱስ ነው። የአብ ተስፋ ወገኖቼ ይሄ ኢኮሲስተም ኤንቫይሮንመንት ያለ ውሃ ያለ ንጹህ ውሃ ሊጠበቅ አይችልም። ወንዝ የአካባቢን ቴምፕሬቸር እንኳን ይወሰናል። ወንዝ ያለበት ቦታ ጥሩ ቴምፕሬቸር ነው ያለው። በረሃ ወንዝ አለ እንዴ? ወንዝ አለ ወይ? የለም። የሰው ልጅ እንኳን ከሶስት ቀን በላይ ሳይንስ ያለ ውሃ መኖር አይችልም ይል ህይወት ያለው ውሃ እዚህ ውሃ ወንዝ ነው፣ እዚህ ወንዝ ውስጥ ነው። ከሰውነታችን እንኳን 60 ፐርሰንት ውሃ ነው። ይሰማል ወይ? ያለ ውሃ እጽዋት መኖር አይችሉም። ፍጥረት ሁሉ መኖር አይችልም። እኛም መኖር አንችልም። ውሃ ወሳኝ ነው። ስለዚህ ዛሬ ገብቶን ጌታን ታስፈልገኛለን እንለዋለን። አሜን። ኢዮኤል ላይ እግዚአብሔር የሰጠው ተስፋ ይህንን ነው። ኢዮኤል ምዕራፍ ሁለት እናንተ የጽዮን ልጆች፣ አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷቸዋልና እንደ ቀድሞ የፊተኛውንና የዋለኛውን ዝናብ አዝንቦላቸዋልና በእርሱ ደስ ይበላችሁ፣ ለእርሱ ምለልበሉ። አሜን፣ አሌሉያ። አያችሁ የፍጥረትን ፊት ያድሳል ዋ እግዚአብሔር ነው የሚልቀው ዝናብ ሲዘንብ ፍጥረታት የደረቀ ነገር ሁሉ ይለመልማል ዛሬ በኢየሱስ መንፈሱን ይልክልናል የደረቀ ነገራችን ሁሉ ይለመልማል ተስፋ የተቆረጠበት ነገር ሁሉ ይለመልማል እንደገና በህይወት ይኖራል የጠፋው ነገር ይገኛል የደከማችሁበት ነገር እንደገና በኃይል ትነሱበታላችሁ ሃሌሉያ ከማን የተነሳ ከኢየሱስ መንፈስ የተነሳ ከእግዚአብሔር መንፈስ የተነሳ፣ መበርታት ይሆናል፣ መጎበዝ ይሆናል። ሃሌሉያ የኃይላችን ምንጭ እሱ ነው። የኋለኛው ዝናብ የመንፈስ ቅዱስ ምሳሌ ነው። ይህ ውሃ የመንፈስ ቅዱስ ምሳሌ ነው። አሜን። እግዚአብሔር እንደዚህ ያላቸው በመካከላችሁ መኖሬን ታውቃላችሁ። ያኔ ለምን መንፈስ ቅዱስ የሥላሴ አካል ነው። እሱ ካለ አብም ወልድም አሉ ማለት ነው። ሃሌሉያ አሜን፣ አሜን ሃሌሉያ እና እንደዚህ ያለ ከዚህ በኋላ እንዲህ ይሆናል ቁጥር 28 ላይ መንፈሴን በስጋ አለባሽ ሁሉ ላይ አፈስሳለሁ። ወንዶችና ሴት ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎችም ህልምን ያልማሉ ጎበዞችም ራእይን ያያሉ። ደግሞም በዚያ ወራት ወንዶችና ሴቶች ባሪያዎች ሁሉ በሁሉ ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆች ያሳያል፣ በታች በምድር ደምና እሳት ጌት ስትጋግ። ሀሌሉያ ሁሉ እነዚህ ነገሮች የእግዚአብሔር መገኘት ምሳሌ ሀሌሉያ። ዛሬ በዚህ ውሃ መወሰድ ይሆናል። አሜን ፍሬ አልባ ከሆነ ከማይጠቅም እግዚአብሔር ከማይከብርበት ዘላለም ላይ ምንም ፖይንት ለሌለው ነጥብ ለሌለው ደግሞ ለማይዘልቅ ለዘላለም ጥፋት ከሆነ ከዛ ቆሬ ውስጥ ከዛ ቆሪ ውስጥ ከዛ ቆሬ ውስጥ ዛሬ በኢየሱስም እንወጣለን ስ ይወጣለ እንወጣለና ወገኖቼ፣ በስጋ ለባሽሉ ላይ በስጋ ለባሽ ሁሉ ላይ ከመንፈሴ የምናደረጋለሁ አፈሳለሁ አፈሳለሁ። ይህ ውሃ ወንዝ ላ ፍጥረታዊ ወንዝ እንኳን ለአካባቢያችን ውበትን ከሰጠ ህይወትን ከሰጠ ሰላምን ከሰጠ በረከትን ከሰጠ ወገኖችን ለአሳ መራቢያ ከሆነ ና ጀልባ ከሄደበት መጓጓዣ ከሆነ ታዲያ የሰማዩ ወንዝማ እንዴት ይልቁ ደማ፣ አይጠቅመንም? በጣም ይጠቅመናል። ሀሌሉያ! ክብር ለኢየሱስ። የድላችን ሚስጥር እሱ ነው። የማፍራታችን ሃሌሉያ ዛሬ እልፍ እንላለን። እልፍ እንላለን። እስቲ እልፍ እላለሁ እኮ አሜን። የሚይዝ ነገር አለ፣ አዲስ የሚል ነገር አለ፣ የሚጫጫ ነገር አለ፣ የሚጎትት ነገር አለ። ነገር ግን ዛሬ ታራቅፈዋለህ። በኢየሱስም የተራገፈ ይሆን አሜን። ሥጋ ይጫጫናል። አሮጌ ማንነት ይጫጫናል። አለን

ሃሌሉያ! ክብር ለኢየሱስ ይሁን። ዛሬ ከተጫጫረብን ነገር ሁሉ ወተ ወደዚህ የህይወት ወደ ዘላለም ህይወት ወንዝ እንገባለን። አሜን። ወደዚህ ወንዝ መንገብ ሊኖር ይሆንና ዛሬ በጌታ በኢየሱስ ስም ተለበ ያለው በጌታ በኢየሱስ ስም ጠላት በእናንተ ላይ እየሰራው ስራ ሁሉ ወደ ራሱ ይመለስበት በኢየሱስ ስም። የጠላት እቅል ሁሉ ወደ ራሱ ይመለስበት በኢየሱስ ስም። እቋሪሯው ለእሱ ይሆን በኢየሱስ ስም የሰራ ሰይጣን ይመታል። በኢየሱስ ቀንበር ይሰብራል። ከቤታችሁ ላይ ይሰብራል። ዘመናችን ላይ ይሰብራል። ውሃ ይነሳል። ቆሻሻ ነገር ይወገዳል። የትኛውን ተጽዕኖ ይሰበራል። የእግዚአብሔር ወስ ደራሽ ይመጣበታል። ዛሬ በጠላቶቻችን ላይ የእግዚአብሔር ደራሽ ይመጣባቸዋል። የመንፈስ ቅዱስ እሳት ያሉ ይበላቸዋል። የመንፈስ ቅዱስ

ጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ዛሬ ንስሐ መግባት የምትፈልጉ፣ ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖቼ ይህን ጸሎት ከዴጋ ትጸልያላችሁ። እግዚአብሔር አምባታችን ሆይ እናመሰግናለን። አባት ሆይ ልጅህን ኢየሱስን ስለ ኃጢያቴ በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኸኝ አመሰግናለሁ። ጌታ ኢየሱስ ሆይ ኃጢያተኛ ነኝ። ኃጢያቴን ይቅርብል፣ በደሌን በደም ደምስስ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ስጋንና የኃጢአትን ሥራ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን መድኃኒቴን ጌታ ኢየሱስ ክርስቶስን በልቤ ላይ እሾመሃለሁ። ስለ ሰማኸኝ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ይህን ጸሎት ከኔ ጋር ከጸለያችሁ ለመጀመሪያ ጊዜ ጌታ ኢየሱስን የተቀበላችሁ ወገኖቼ አቅራቢያችሁ ባሉ ወንጌላና ቤተክርስቲያናት በመሄድ ጤናማ ቤተክርስቲያናት በመሄድ የእግዚአብሔርን ቃል እንድትማሩ መንፈሳዊ ሕይወታችሁ እንዲያድግ ደግሞ ክትል እንዲያደርጉላችሁ እዛ ላሉ አገልጋዮች እንድትነግሯቸው በጌታ ፍቅር ልናበረታታችሁ እንፈልጋለን። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ።